በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መጋቢት ስድስት አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስም። መጋቢት ስድስት በዚች ቀን በእስላሞች ዘመን መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመግፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፊዮም በመባል ሀገር ለአንድ ክርስቲያን ሰው የተረዳች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት እንደተወ በሰማች ጊዜ ታላቅ ሐዘንን አዘነች። ከዚህ በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ክርስቶስን አንተ እንደካድከው ከምሰማ በክርስትና ሳለ የሞት መርዶም ይመጣልኝ ይወድ ነበር። ከዚያም ከቅዱሳት መጻሕፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜ እንዲህ ብላ ጻፈችለት፣ ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህቺ ደብዳቤ በነና በአንተ መካከል የፍቅር ፍጻሜ እንደሆነች ይወቅ። ከቶ ፊትህንም እንዳታሳየኝ፣ መልእክትም ቢሆን አትላክልኝ። የኢቱንም የመልእክት ደብዳቤ ባነበበ ጊዜ መርር እንባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ፣ ጽሕሙንም ነጨ። ተነስቶም ወገብም ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱ ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም ምን አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምን? ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ህይወትን አያያትም፣ የእግዚአብሔር የቁጣው መክሰብት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ነው፣ አሁንም ክርስትናዬ፣ በክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክሪ ካልተመለስክ እኔ የጸና ቅጣት እቀጣለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚህ በኋላ ታላቅ ግርፋት ገርፎ አሰረው። በእስር ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ቅዱሱም፣ ሕያው በምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮነኑም በእሳት እንዲያቃጠሉት አዘዘ። ከከተማው ውጭ ታላቅ ጉድጓድ ቆፈሩለት፣ እንጨቱም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ ብዙ ገርፈው ሥጋውን በሰይፍ ሰነጣጠቁ፣ ወደ እሳቱም ጨመሩት ነፍሱንም በእግዚአብሔር እጅ ሰጥቶ በመንግስተ ሰማያት የሰማዕትነትን አክልል ተቀበለ። ጸሎቱ እና በረከቱ ከኛ ጋር ለዘላለሙ ይኑር አምን። ቅዱስ ቴዎዶስዮስ በዚች ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዮስ የእረፍቱ መታሰቢያ ነው። የዚህንም የዚህንም ቅዱስ ዜና ከዲዮቅልጣኖስ የተሾመ የቆጵሮስ ገዢ ዩሊዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖታት ዕጣን እንዲያጥን፣ መሳዊትም እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔስ በሕያው እግዚአብሔር ልጅ በጌታ የኢየሱስ ክርስቶስ አምናለሁ፣ ለእርሱም ይሰዋለሁ ብሎ መለሰ። ትዕዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ሥጋውን ሁሉ ሰነበቀ። አውርዶም በእሳት አጋሉት። በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህ በኋላ እጆቹና እግሮቹን በረጃጅም ጭንካሮች ቸንክረው እስከ ወይኒ ቤት ጎተቱት፣ በዚያም ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጠፍቶ ጻድቁ ቆስጠንጢኖስ እስኪነገሰ ድረስ በወይኒ ቤት ኖረ። ቆስጠንጢኖስም የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመስገን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚህም በኋላ ወደ ሀገሩ ተመልሶ በጵጵስናው ሹመት ላይ ሆኖ ምእመናንም በበጎ አመራር እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከት ከእኛ ጋራ ለዘላለሙ ትኑር፣ አምን። በዚች ቀን በበረሃ የሚኖሩ እንጦንስና አርክለደስ ጻድቁ ዘሩፋኤልም አረፉ። በረከታቸውን ከኛ ጋር ለዘላለሙ ትኖር አሜን። መጋቢት ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ጻድቁ አፄ ገብረ መስቀል የኢትዮጵያ ንጉሥ፣ ቅዱስ ዲዮስቆሮስ ሰማዕት፣ አማላቃይን የገደለ ቅዱስ ቴዎዶስዮስ ተአማኒ ዘቆሮንቶስ፣ አባ ዘሩፋኤል ጻድቅ፣ አባ እንጦንስ ገዳማዊ፣ አባ አርከሌድስ ገዳማዊ። ወራዊ በዓላት ቅድስት ደብረ ቁስቋም አባታችን አዳምና እናታችን ሔዋን፣ አባታችን ኖህና እናታችን ሃይከል፣ ቅዱስ ኤልያስ ነቢ፣ ቅዱስ ባስልዮስ ዘቅሳሪያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽገ ድንግል፣ ቅድስት አርሴማ ድንግል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራእይ ምዕራፍ አንድ ከቁጥር ሰባት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አላፋት መላእክትን እያሳሰቡ በችግር ጊዜ የሚያቀርብልን ምስጋና ተቀበል። እናንተም የቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት ሰማይታትና ጻድቃን፣ ትጉሃን መላእክት፣ ብፁዓን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የግባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር፣ አሜን። ይቆየን።